አንቺ ግን አምሮ ብሻላል ለማለት ትንሽ ይከብዳል። እንደኔ መዋሸት ብችል እኮ አይከብድም ነበር ኢኩዬ። ግን የዛሬ ዓመት ምን ያህል ደስተኛ ለነበርኩ ታውቂያለሽ እንዴ? የዛሬ ዓመት እኮ እናንተ አንታወቀም ነበር። እሱን እኮ ነው ብልሽ ኢኩዬ። እስኪ የወደፊት ምሽን ንገሪኝ። የወደፊት ኔ ከአንተ ጋር ተጋብተን ልጆች ወልደን ደስ የሚል ኑሮ መኖር። ይሄማ ድብና ደህልመ ነው። እሱ የናገኩኛ ቤት ድግሳል ሴት እንዳይገኝ ብሏል እና አንቺ ተገኝ ነው። አሰላሙ አሊኩም ወራህመቱላ ወበረካቱ። እንግዲህ ይቀጥላል ቀልዳቸው፣ ቪዲዮ እስከ መጨረሻው ተከታተሉ። ኢሳም እና ኢክራም ቀልዳቸው እንዴት ደስ ይላል። አሰማችሁትም ገና ይቀጥላል፣ እስከ መጨረሻው ተከታተሉ። አንዱ ግን የገረመኝ የሁላችንም አላማ ነው፣ ወንድም ሆንን ሴትም የሁላችንም ምኞት ነው። የሁላችንም አላማ ነው። ማለትም ልጅ ወልደን በቃ ልጅ የመውለድ አላማችን አሁን መለያየታቸውን ሳስብ ይሄ ቀልዳቸው እንዴት ውስጤን እንደሰበረው ማለት ነው ላይ እንጃ የውሸት ይሁን የእውነት የእነሱ መለያየት አላውቅም። ግን መለያየታቸውን ሳስበው ማለት ነው በቃ ውስጤን እንዴት እንትን እንዳለኝ አይገርምም። እኔ እንጃ። ምንድን ነው አላማሽ ትላት የወደፊት ህልምሽ ትላት አንተ ጋር መኖር ወልጄ ምናምን፣ ሁላችንም ስንጠየቅ የምንለው ነው። ከባላችን ጋር ወይንም ሌላ ሰው ቢጠይቀን ምኞታችን ብንል ሁላችንም ውስጥ ያለ ነው። ሁለተኛ ደግሞ አባቷ አንድ አስቀያሚ ሰው እንዳይመጣ ብሏል። አባትሽ ምን ያህል ቆንጆ ቢሆኑ ነው መሸላ። መቼም ያንቺ ቤተሰቦች ቆንጆ ናቸው፣ አንቺም ቆንጆ ስለሆንሽ ማለት ነው። ያው ቆንጆ እንግዲህ ከቆንጆ ቤተሰብ ነው የሚወጣው ለዛ ነው ቆንጆ የሆንሽው እና አባትሽም እናትሽም ያው ቤተሰቦችሽም እንግዲህ ቆንጆ ቢሆን ነው ማለት ነው። የኛ ቆንጆ፣ የኛ ልዕልት ማለት ነው። የኛ የኛ ቆንጅዬ። አላህ ሂዳያ ይስጣችሁና ወደ ትዳራችሁ ተመለሱልን። እሺ፣ ይቀጥላል እና አዳምጣችሁ ባኪ። የኔ ድታው ግን እስኪ አንቺም ሜካፕ መጠቀም አቁሚ እንዴ! እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታየ ነው። እኔም ቆንጆ መስለሽ እንድትታየኝ አይደለም። እጠጣው። ዛሬ ዶክተር ጋር ሄደሽ ነበራ፣ ምን አለሽ? አየር ቀይሪበታል። እንዴት ዱባይ፣ ፓሪስ ምናምን ይሽ ተዝናኛል። መጀመሪያ ግን የት ነው የምትወስደኝ? ሌላ ዶክተር ጋር ነዋ። ሰራላት። እሺ በጣም ነው የሰራላት። የዶክተሩ ነገር የዶክተሩ ነገር ዶክተሩ እንግዲህ አየር ቀይሪ፣ ወደ ዱባይ ወደ ፋሪስ ሂጂና ተዝናኝ ነው ያለኝ አለ። እሷ የፈለገችው መዝናናት እንጂ ሌላ አይደለም። የት ነው ብለ ምትወስደ ሲትለው፣ ሌላ ሐኪም ጋር እየጎተተን ይዟት ሄዶ ማለት ነው። ሌላ ሐኪም ቤት ነው ያስመረመረ። አትገባቸው ሐኪም ቤት ቀይሮ እንዴ ለምን? በቃ እና ቀልዳቸው በጣም ነው የሚመቼ ማለት ነው። አሁንም ይቀጥላል፣ እንዳታቋርጡ፣ እስከ መጨረሻው ተከታተሉ ማለት ነው። አዳምጧቸው። ወይኔ እና ደግሞ ሜካፕ ምናምን አትጠቀሚ ምናምን ሲላል ደግሞ ቆንጆ መስይ እኮ እንድታይ ነው አለችው። ከዚያ ደግሞ አንተ መጠጡን ተው ትለዋለች። መጠጡማ አንቺ ቆንጆ መስለሽ እንድትታይ ነው መጠጣዋለ። በቃ ያኔ የሰከረ ሰው እንግዲህ ሁሉም ቆንጆ መስሎ ይታየዋል ማለት ነው። አያችሁ፣ መጥፎውም ጥሩ ነገር መስሎ ይታየዋል በዛ በስካር መንፈስ። ጉድ እኮ ነው። በጣም ታሪክ ናችሁ። እሺ እናንተ ትገርማላችሁ። ታሪካችሁ በጣም ነው። ይሄ አስተማሪ ነው። እሺ ለገባው ሰው ቀጥላል። ሌላ ዶክተር ጋር ነዋ። ታውቅ ያለሽ በጣም ጣፋጭ እንደሆነሽ። እውነት በዛ መሰለኝ አቅለሽለሽ። ማታ የላኩልን ቴክስት አላነበብኩ። የባለፈውን ቀሚስ ግዛልኝ የሚለውን ነው። አላነበብኩትም። ስማኝማ፣ አንተና የሳቅኩ እኩል ነበር። የጋብቻ ጥያቄ ቀርቦችኋል። እና እናማ አንተ መረጥኩ ኢሳም ታድሉ፣ ኧረ እነዚህ ቀልዶችማ በጣም ፈታ የሚያደርጉ ናቸው። እሺ፣ ቴክስቱን አላነበብኩትም። ቀሚስ ግዛልኝ አልኩሽ ነው። ኧረ አላነበብኩትም። በቃ መግዛት አልፈለገም ማለት ነው። እሺ፣ የጋብቻ ጥያቄ የጠየቁላት የፍቅር ጥያቄ ኢሳም ታድሎ፣ አንተን ተቀበልኩ አለችው። ኢሳም ታድሉ አለና አይስክሪሙን ይዞላጥ። በቃ ቅኔያቸው ግን ይገባችኋል። አቅለሸለሽ ጣፋጭ ስለሆንሻለ ደግሞ ጣፋጭ አኒ ሲበዛ እንግዲህ እንደሚያቅለሸልሽ እየተናገረ ነው ማለት ነው። ወይኔ ጣፋጭ እንግዲህ ሲበዛ እንደሚያቅለሸልሽ ጣፋጭ ነሽ እኮ ሲላት፣ ወይኔ ሳ ኧረ ተው ተው ተው አፈነዳችሁን። ግን አትለያዩ ሲተጋቡ ይህ መሳይ ቀልዳችሁን ይዛችሁ አትለያዩ። በቃ እንፈልጋችኋለን። እሺ ስቁ ደሞ ድገሙ። አሁንም ይቀጥላል ቀልዳቸው አላለቀምሽ። ተከታተሉ ይሱ የኔና ያንተ ነገር የሚሆን ነገር አይመስለኝም። ምን ላይ ሳይሻል አይቀርም ካልሽ፣ እሺ ቢያንስ ምክንያት እንኳን አታይቀኝም። ሀሳብሽ ምቀይሪስ? እኔ የምልህ አጎት በመኪና አደጋ ነበረ፣ አይሞቱት። አደጋው ግን ከባድ ነበረ። እሱማ ቀላል ነበር ወይ? ተመስገን እንኳን ቀላል የሆነ ይኸውልህ፣ ነገር ከባድ ተስፋ የሚያስቆርጥ ነገር ነው። እሺ የሚናገራት ወይኔ መልሱ ተስፋ የሚያስቆርጥ ነው። ብንለያይ ይሻላል ምናምን በቃ የሆነ አላለፈቀርሽ ቢያንስ ምክንያትን አጠይቀኝም። በቃ አንድ ሰው ከጠላችሁ ምክንያታችሁን ሳይጠይቅ ትንሽ እየሰበብ አግኝቶ ከህይወታችሁ ልቅ ብሎ እንደሚሄድ ይህን ነው የምረዳው ማለት ነው። ይህን ነው የሚያመለክተው የኢሳም መልስ ማለት ነው። ቀልድም ቢሆን ልክ ትርጉም ያላቸው ነገሮች ነው እየተናገሩ ያሉትና አንድ ሰው ከጠላን ልክ ትንሽዬ የነገሮችን ክፍተትን አግኝቶ ከህይወታችን ውልቅ ብሎ መሄድን የሚፈልግ ልክ እንደ ኢሳም መልስ ማለት ነው። እንዲህ በኋላስ ብታገር ይሻላል፣ በኋላስ ብትመለሽ ያኔ በቃ በቃ እሺ ይሁንና እንታረቅ አብረን በቃ እንኖራለን እንዳትለው ማለት ነው። ገባቸው። ብንለያይ ይሻላል ስላለችው እሺ በቃ ነው። በጣም ያሳዝናል። ነገር እንግዲህ ያው ነው። በጣም ቀልዳቸው ግን እያሳቀኝ ነበረ። እሺ፣ በጣም እያሳቀኝ ነበረ መጀመሪያ ጊዜ ጋር ከጓደኞች ጋር የሆነ ፕሮግራም አለኝና አንድ ሀያ ሺህ ብር እፈልጋለሁ። ቀደም በለሽ ጠይቅኝ፣ አሁን እኮ እጅ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለሽ። አንተ ያ ጓደኛህ ከዛ አስቀያሚ ልጅ ጋር ፍቅር ጀመረ እና እንዴ፣ ጓደኛህ አይደል? ለምን አታስቆመውም? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? መልሱ መልስ ነው። እውነት መልሱ መልስ ነው የሰጣት። እሺ ጓደኛ ከዛች ካስቀያሚ ልጅ ጋር ፍቅር ጀመረ እና አታስቆመውም ወይ? ከአንቺ ጋር ፍቅር ሲጀምር መቼ አስቆመኝ? እሱ አላት። ገባችሁ? ምን አገባሽ ነው፣ አንቺ አምራለሁ ብለሽ ነው ወይ ነው። አረ መልስ፣ አረ መልስ! የመልስ ምት ነው ወላሂ። የመልስ ምት ማለት ነው ኢሳም የሚናገረው ነገር ማለት ነው። በጣም የመልስ ምት እየመታት ነበረ። ሱብሃናላህ እና በጣም ነው እንትን ያሉኝ። እኔ ራሱ እንዲህ ኃይለኛ መልስ ነው ከምር። አንቺ አምራለሁ ብለሽ ነው ወይ ነው? አንቺ ምን አገባሽ ነው። በቃ ለምን አያገባኝም? በቃ ይቀጥላል። ምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረ ነው። ለምን እኔናንቺ ማህል የሆነ ነገር አይኖርም እኔንም ደስ ይለኛል። ምን አይነት ነገር ግድግዳ ነገር ቢኖር የተሸጡና እኮ የግል ትምህርት ቤት አስመዘገበኛ እንዴ? አንድ ከብት ለማስተማር ሁለት ከብት ይሸጣሉ እንዴ? የድሮ ፎቶ ይናየኸው እንዴት አስቀያሚ እንደነበርኩ። ዛሬ ተነሳሽው ነው ግን የሚመስለው። ኧረ ወይኔ በሳጥፍ እንድትሚያደርግ ነው። እሺ። ኧረ ብስሚላ አባቱ አጎቱ አጎቱ። እንግዲህ አንድ ከብት ለማስተማር ሁለት ከብት ይሸጣሉ። አንዱን ከብት ለማስተማር ሁለት ከብት ይሸጣሉ። እሺ፣ ብቻ እኔ እንጃ አልገባኝም። ያኔ ኪሳራ ነው በቃ ኪሳራ እየገቡ ነው ማለት ይቻላል። አንድ ነገር እንትን ለማለት ሁለት ይሸጠው ሁለቱን አጥፍተው አንዱን ለማልማት ማለት ነው እንግዲህ፣ ያውም ሁለት ከብት ሁለት ከብት ማለት ነው። ከብት ለከብት። ከዚያ ደግሞ ፎቶዋ ደግሞ የፎቶዋ ነገር የድሮ ፎቴ ሲያስጠላ አለች። ግን ዛሬ የተነሳሹ ነው የሚመስለው አላለም። ዛሬ ቆንጆኔ ልት ነው ወይ? ድሮ ምን ነበርሽ? አሁን ቆንጆኔ ልት ነው ዛሬ የተነሳሹ ነው የሚመስለው አላት። በቃ ይሄን ይመስላል። አልገባችሁ? ቅኔው ቅኔ ነው ማለት ነው። አንዳንድ ሴቶች ራሳችንን ስንቆለል በቃ እኔ እኮ ድሮ እንደዚህ ነበርኩ፣ ዛሬ እንደዚህ ሆኜ፣ ድሮ እኮ እንደዚህ አልነበርኩም፣ ዛሬ ቆንጆ ሆኜ፣ ዛሬ ፊቴ ተበላሽቶ፣ ዛሬ ፀጉሬ ተበላሽቶ፣ ዛሬ ቁመናዬ ምን ተበላሽቶ በቃ እንደዛ እንደዛ ነገር የምንቆልል አይደል? እሺ፣ አሁን እሱ እሷ ስትቆልል በቃ አልተመቸውም። ይገባቸዋል ሱ የትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ እና ለምን እንደ አረ የመልስ ምት- አረ የመልስ ምት ኢሳም እና ኢክራም የመልስ ስምት እየስመለሰላት ነው ማለት ነው። እንግዲህ ለምን ተውሹ? ስራ ላይ ነው ብዬ ነው። ስራ ይበዛል ባህል ብዬ አረማሞቱ ና ያልኩሽ ለምን አትሞችም ነበር? ለምን ተውሹ? እሷ ኮ ናፍቃሀት ነው። እሷ ኮ በቃ እያስተዛዘነች እኮ ነው። አዝናልህ እኮ ነው ምስኪን። እሷ አዝናለት እንደዛ ስትለው እሱ ግን የመልስ ምት ማለት ይሄ ነው። በቃ ገባቸው በጣም ነው ግን፣ እኔ እያሳቁኝ ማለት ነው። በጣም ፈታ ያደርጋሉ። ይቀጥላሉ። ውድ ቤተሰቦቼ እንደተለመደው እንግዲህ ቤተሰብ የሆኑ ቀላቀሉ። አሁንም ይቀጥላል ቪዲዋቸው ማለት ነው። ይቀጥላል እንግዲህ። በቀጣይ ቪዲዮ ደግሞ ጠብቁን።